ተመልሰናል። የመጨረሻዎቹን ጉዳዮቻችንን እናነሳለን። የሪያል ማድሪዱን ወጣት ተጫዋች ጎንዛሎ ጋርሲያን ጥቂት እናንሳ። በ260 ደቂቃ በዚህ የውድድር ዘመን አምስት ጎሎች ላይ በቀጥታ የተሳተፈ ነው። ይሄኛው የዓለም ክለቦች ዋንጫ ከተጀመረ በኋላ ኪሊያን ምባፔ እስካሁን ድረስ ለሪያል ማድሪድ መጫወት አልቻለም። ዛሬ ሌሊት 10 ሰዓት ላይ በጀመረው ጨዋታ ሪያል ማድሪድ ሳልዝቡርግን ድል ሲያደርግ ይሄው ተጫዋች ጎል አስቆጥሯል። ከትሬንት አሌክዛንደር ሮልድ የደረሰውን ኳስ ነው ያስቆጠረው። እንግዲህ ባለፉት አምስት ጨዋታዎች በአራቱ ላይ በቀጥታ በጎሎች ላይ ተሳትፏል። ሁለት ጎሎች አስቆጥሯል። ሁለት የመጨረሻ ኳሶችም አቀብሏል። አዲሱ የሪያል ማድሪድ አስራ ሁለተኛ ሰው ይሆን ብሎ ይጠይቃል ማርካ የሚባለው ጋዜጣ። ምክንያቱም አስራ ሁለተኛ ሰው የሚባለው ያው የመጀመሪያ ስራን ተጫዋቾች አሉ። ከዚያ በኋላ አሰልጣኙ የሆነ ታክቲካዊ ለውጥ ማድረግ በሚያስፈልገው ጊዜ ማን ነው ቀድሞ የሚያስገባው በሚል የሚታይ ነው እና ይሄኛውን ተጫዋች አሁን አዲሱ 12ተኛ ተጫዋች ሊሆን ይችላል ይላሉ። ለምሳሌ የመጨረሻው የሪያል ማድሪድ የቻምፒየንስ ሊግ ድል 2023/24 የውድድር ዘመን ላይ በተሳካ ጊዜ የሪያል ማድሪድ 12ተኛ ተጫዋች የነበረው ሆሴሉ ነው። ምክንያቱም ማድሪድ በተቸገረ ጊዜ ሌላ አይነት መፍትሄ መስጠት የሚችል አይነት ተጫዋች፣ በቁመት ረጅም፣ ሪያል ማድሪድ ካሉት ሌሎቹ ተጫዋቾች የተለየ ፕሮፋይል ያለው ብዙ ክሮሶች የሚያጠቃ ስለዚህ፣ ሪያል ማድሪድ በቆሙ ኳሶችና በተሻጋሪ ኳሶች በሌላ መንገድ ማጥቃት በሚፈልግ ጊዜ እንዲህ አይነት መፍትሄ የሚሆን አይነት ተጫዋች ማለት ነው። ጎንዛሎ ጋርሲያ የሆሴሉ አይነት ቁመት ያለው ተጫዋች አይደለም፣ ግን በጣም የተዋጣለት የአየር ላይ ኳስ አጠቃቀም አለው። በተለይ ደግሞ ሎወር ቦዲ በሚባለው ዝ ከወገቡ በታች ባለው ጡንቻው ምክንያት ወደ ላይ በጣም ይዘላል፣ ስፕሪንግ ያደረጋል እና ብዙ ጎሎች ያስቆጥራል። ለሪያል ማድሪድ የመጀመሪያ ጎሉን ሲያስቆጥር በኮፓ ዴል ሬ ከሌጋኔስ ጋር በተደረገ ጨዋታ ነው። አሰልጣኝ ካርሎ አንቼሎቲ ቀይሮ ያስገቡት። ሪያል ማድሪድ ሁለት ለዜሮ ይመራ ነበር። ሌጋኔስ ድንገት ሁለት እኩል ሆነ። በቡታርኬ የተደረገ ጨዋታ ነው። 82ኛው ደቂቃ ላይ ተቀይሮ ገባ። 93ኛው ደቂቃ ላይ የማሸነፊያ ጎል አስቆጠረ። ጎሉን ሲያስቆጠር በጭንቅላቱ ነበር ያስቆጠረ። ስለዚህ በቁመት የሆሴሉ አይነት ከሜትር ከ90 በላይ አይነት ቁመት ባይኖረውም፣ ግን የተዋጣለት የአየር ላይ ኳስ አጠቃቀም ክህሎት ያለው ነው። ታስታውሱ እንደሆነ ከአርሰናል ጋር በሳንቲያጎ በርናቤዩ የመልስ ጨዋታቸውን በቻምፒየንስ ሊግ ሲያደርጉ በሁለተኛው ዙር በሩብ ፍጻሜ ማለት ነው፣ የመልሱ ጨዋታ ላይ ሪያል ማድሪድ ብዙ ክሮስ ያደርግ ነበር ከአርባ በላይ ክሮሶች አድርጓል። እና አንዱ የነበረው ትችትና ከጨዋታውም በኋላ ቲቦ ኩርቱዋ ያነሳው እንደ ሆሴሉ አይነት ተጫዋች በሌለበት በዚህ ጨዋታ ይህንን ሁሉ ክሮስ ማድረግ ለሪያል ማድሪድ ለአርስናል ረጃጅም ተከላካዮች ሲሳይ ማድረግ ነው፣ እነዚን ኳሶች ለግብ ጠባቂ ብሎ ነበር። ጎንዛሎ ይሄኛው አይነት ታይፕ ተጫዋች ነው። ያው በጣም ብዙ ቦታዎች ላይ ሲጫወት ያደገ ነው። መጀመሪያ በሪያል ማድሪድ አካዳሚ ውስጥ በላፋብሪካ በሚሉት እነሱ የቀኝ ክንፍ ተጫዋች የግራ ክንፍ ተጫዋች የቀኝ መስመር ተከላካይ ሁሉ ተደርገው ይቆጠር ነበር ከ2021 ወዲህ ነው በአጥቂነት መጫወት የጀመረው እና ለሪያል ማድሪድ ዋና ቡድን አንቸሎቲ ናቸው ለመጀመሪያ ጊዜ እንዳልኩት የመሰለፍ እድል የሰጡት ለመጀመሪያ ጊዜም ሲሰለፍ ነው ሌጋኔስ ላይ ያንን ጎል ያስቆጠረው እምባፔን ብዙ አጠና ዋለሁ ይላል ወደ ሪያል ማድሪድ ዋና ቡድን ካደግኩበትና ከዋናው ቡድን ጋር በቫልዴቤባስ ልምምድ መስራት ከጀመርኩበት ጊዜ ጀምረው ከሁሉም የሪያል ማድሪድ ተጫዋቾች ብዙ ትኩረት የምሰጠው ስለሱ ነው የሚል አስተያየት ይሰጣል እና አሁን ይሄ የዓለም የክለቦች ዋንጫ ከመጀመሩ በፊት ሌሎች የላሊጋ ቡድኖች በተለይ በካስቲያው በሪያል ማድሪድ ሁለተኛው ቡድን ውስጥ የነበረው ሪከርድ በጣም አስደናቂ ስለሆነ ራውል ጎንዛሌዝ ነበር ያሰለጥን የነበረው በቅርብ ጊዜ ከኃላፊነቱ እስኪለቅ ድረስ እና እዛ ውስጥ ባሳየው ፐርፎርማንስ ተጫዋቹ የሚጎለብት ክህሎት እንዳለ ስላወቁ ብዙ የላሊጋ ቡድኖች ይህን ተጫዋች መውሰድ ይፈልጉ ነበር። አሁን ግን በአለም የክለቦች ዋንጫ ላይ ያሳየ ባለው ብቃት ሪያል ማድሪድ ይህን ተጫዋች ማቆየት እንደሚፈልግ እየተነገረ ነው እንጂ እንደ ሄድታፌ አይነት የላሊጋ ቡድኖች እዛው ማድሪድ ከተማ ውስጥ ያለ ቡድን ተጫዋቹን መውሰድ ይፈልግ ነበር። ሪያል ማድሪድ በነገራችን ላይ ካረም ቤንዜማን ከለቀቀበት ተጫዋቹ ወደ መካከለኛው ምስራቅ ከሄደበት ለአልሳድ ከፈረመበት ጊዜ ጀምሮ ለአል ኢቲሃድ ከፈረመበት ጊዜ ጀምሮ መደበኛ ዘጠኝ ቁጥር በመጀመሪያ አሰላለፍ ውስጥ የሚካተው ተጫዋች አላመጣም። የመጀመሪያው የውድድር ዘመን ላይ አሰልጣኙ ታክቲካዊ መፍትሄ መፈለግ ነበረባቸው። ሀሪኬን እንዲመጣላቸው ፈለጉ። ነገር ግን ሪያል ማድሪድ የሀዛርድ ትራውማ ስላለበት ሀዛርድ ወደ 30 ዓመት ተጠግቶት ነበር የፈረመው። ከዛ የገንዘብ ብክነት ማለ የሀዛርድ ዝውውር አልተሳካም እና ሀሪኬንም ወደ 30 ዓመት የተጠጋ ተጫዋች ስለነበር እንዲህ አይነት የፋይናንስ ሪስክ መውሰድ አልፈለግም። ስለዚህ አንቼሎቲን ጥያቄ አልሰሙም። እና ሪያል ማድሪድ ከቤንዜማ መልቀቅ በኋላ ሌላ 9 ቁጥር አላስፈረምም አላስፈረመም ስል ሆሴሉ መጥቷል። ግን ሆሴሉ በተከታታይ ሁለት የውድድር ዘመናት የወረደ ነው፣ አንዴ ከኤስፓኞል ጋር፣ አንዴ ከአላቬስ ጋር እና የቤንዜማን ቦታ እንዲሞላ አልነበረም የመጣው የቤንዜማ ተጠባባቂ እንዲሆን ነበር የታሰበው። በኋላ ግን ቤንዜማ ድንገት ወደ ሳውዲ አረቢያ ሲሄድ ያን ቢሆን የመጀመሪያ አሰላለፍ ውስጥ አልተካተተም። ለዚህ ነው አንቼሎቲ የታክቲክ መፍትሄ ያስፈልጋቸው የነበሩ እና መጀመሪያ አካባቢ ጁድ ቤሊንጋም እንደ አጥቂ የሚጫወት ሆነ። በግራፊክሱ ላይ ስናየው በታክቲክ ግራፊክስ ላይ ስናይ አጥቂ አይደለም፣ ለሁለቱ አጥቂዎች በስፕሊት ሁለት ስፕሊት ስትራይከርስ በሚሏቸው በሮድሪጎና በቪኒ ነበር ይጫወት የነበረው። ግን ሁለቱ ደግሞ ንጹሕ የክንፍ ተጫዋቾች ናቸው እንጂ ዘጠኝ ቁጥሮች አይደሉም ሁለቱም ግን ሪያል ማድሪድ በሚያጠቃበት ጊዜ ብዙ ጊዜ ሳጥን ውስጥ የሚገኝ የነበረው ተጫዋች እሱ ነው። እምባፔ ደግሞ መጣ። እምባፔ ሲፈርም ልክ ነው፣ ሪያል ማድሪድን ዘጠኝ ቁጥር የሚለብሰው እሱ ነው። ግን እምባፔ ራሱ ዘጠኝ ቁጥር ነኝ ብሎ አያምንም ነበር ለረጅም ጊዜ። እንዲያውም ለዚህ ነው የቀድሞ የፔዣ አሰልጣኝ ክሪስቶፍ ጋልቲዬ በአንድ የሞምፔሌ የጨዋታ ዘጠኝ ቁጥር አድርገው ከተጠቀሙበት በኋላ ወደ ኢንስታግራሙ ላይ ወጣና ሃሽታግ ፒቮት ጋንግ ብሎ ጻፈ። ፒቮት ሆኜ መጫወት አልፈልግም ማለቱ ነው። ዘጠኝ ቁጥር ሆኜ መጫወት አልፈልግም ማለቱ ነው። እና እንዲያውም ለፈረንሳይ ብሔራዊ ቡድን ስጫወት እኮ የሚመቸኝ ከአንድ ዘጠኝ ቁጥር አጠገብ ስለምጫወት ነው፣ ከኦሊቪየ ዢሩ ጋር ስለምጫወት ነው አለ። በኋላ ያንን ሚና በዚህ በሪያል ማድሪድ ተጫዋችነት በተለይ ከውድድር ዘመኑ አጋማሽ በኋላ የበለጠ እየተላመደው መጥቷል እንጂ እምባፔን አሁንም ቢሆን አውቴ እንዳወት ዘጠኝ ቁጥር አንለውም ወይም አይነተኛ ዘጠኝ ቁጥር አይደለም። ስለዚህ ሪያል ማድሪድ ላለፉት ሁለት የውድድር ዘመናት ያለ ዘጠኝ ቁጥር ነው ሲጫወት የቆየ። ግን የሳጥን መፍትሄ በሚያስፈልገው ጊዜ ሆሴሉ ነበረ። ያለ ሆሴሉ ሪያል ማድሪድ ቻምፒዮንስ ሊግ አያሸንፍም ነበር። አዎ አያሸንፍም ነበር። ምክንያቱም ልክ ነው፣ ቪኒሸስ አስደናቂ ነበር፣ ክሩስ አስደናቂ ነበር፣ ቤሊንጋም እንደዚህ ወይ ሮድሪጎ አንዳንድ ጨዋታዎች ላይ ግን ባየር ሚኒክን ያሸነፉት እኮ 88ኛው ደቂቃ ድረስ ባየር ሚኒክ ይመራቸው ነበር። ተቀይሮ ገብቶን እነዛን ሁለት ጎሎች ያስቆጠረው ሆሴሉ ነው። እንዲህ አይነት መፍትሄ የሚሰጥ አስራ ሁለተኛ ተጫዋች ነበራቸው አሁን ተራው የዚህ ተጫዋች ይሆን ወይ ነው የጎንዛሎ ጋርሲያ ይሆን ወይ ሜትር ከሰማንያ ሶስት ነው ቁመቱ ስለዚህ እንደ ሆሴሉ ረጅም አይደለም ግን ቅድም እንዳልኩት በጣም የተዋጣለት የአየር ላይ ኳስ አጠቃቀም ያለው ነው ሰባ ስምንት ደቂቃ ብቻ ነበር በአንቸሎቲ ስር የመሰለ ፍድል ያገኘው ያው አንቸሎቲን ማማት አስቸጋሪ ነው አይደለም መተቸት አምስት ቻምፒየንስ ሊግ ያሸነፈን አሰልጣኝ በአምስቱም የአውሮፓ ሊጎች በየሄደበት ሁሉ የሊግ ክብሮች ያሳካን አሰልጣኝ ምን ብሎ መተቸት ይቻላል? ግን አንድ የሚተቹበት ነገር ካለ በአካዳሚ ያለው ተጫዋቾችን በተመለከተ ብዙ እምነት የላቸውም ነው። የአሎንሶ መምጣት ምናልባት ካሻሻለው የሚያሻሽለው አንደኛው ነገር ከላካስቲያው ወደ ዋናው ቡድን ወደ ዋናው ቡድን ብዙ ተጫዋቾች ምናልባት ሊጠቀመ። ምክንያቱም ሪያል ማድሪድ ከ14 ዓመት በታች ቡድን አሰልጣኝ ስለነበር ብዙዎቹን ተጫዋቾች ያውቃቸዋል። አሁን እንኳ ወደ ዩናይትድ ስቴትስ ሲሄዱ አስር የካስቲያ ተጫዋቾችን ነው ይዞ የሄደው። ከአስሩ ደግሞ ሶስቱን ራሱ ከዚህ በፊት አሰልጥ ናቸዋል እና ሲናገር ምን ያለ እኔ የካስቲያውን ቡድን እዛም ሌፈር ኩዘንም ሆኜ ይከታተል ነበር ብሏል። እና ስለ ጎንዛሎ ጋርሲያ ያወቅኩት የሪያል ማድሪድ አሰልጣኝ ሆኜ ከተሾምኩ በኋላ አይደለም። እውነቱ ነው ደግሞ በ36 ጨዋታ 25 ጎል ስለነበር ያስቆጠረው ቁጥሩ ራሱ ትኩረት የሚስብ ነው። የራውል ጎንዛሌስ ቡድን በውድድሩ ካስቆጠራቸው ጎሎች ወደ ግማሽ ገደማ የሚሆነውን ያስቆጠረው ይሄኛው ተጫዋች ነው እና አሁን ማርካ አንድ ፖል ሰብስቦ ነበር፣ ይሄ ተጫዋች በሪያል ማድሪድ ይቆይ ወይስ ይሸጥ? 86 ፐርሰንት የሚሆኑት የሪያል ማድሪድ ደጋፊዎች መቆየት አለበት የሚል አስተያየት ሰጥተዋል። አሁን በሶስቱም ጨዋታዎች ላይ ጎሎች አስቆጥሯል። ራሱ ከዚህ ጨዋታ መጠናቀቅ በኋላ ራውልን ያስታውሰኛል ብለዋል። አሯሯጡ፣ ብልሃቱ፣ ፍጥነቱ እና የፕሌይ ሜኪንግ ችሎታም ያለው ተጫዋች ስለሆነ ራውልን ራውል ጎንዛሌዝን ማለት ነው እሱን ያስታውሰኛል የሚል አስተያየት ሰጥቷል። በተለይ ደግሞ እንዳልኩት በተለይ በአየር ላይ ኳስ አጠቃቀም ለሪያል ማድሪድ ሌላ አይነት አማራጭ የሚሰጥ ነው። ኤንድሪክ ሜትር ከ73 ነው ቁመቱ። እምባፔ 43 ጎሎች ለሪያል ማድሪድ አስቆጥሯል። ካስቆጠራቸው 43 ጎሎች አንዱንም በጭንቅላቱ አይደለም ያስቆጠረው። ይህኛው ተጫዋች ግን በጭንቅላቱ ብዙ ጎሎች ያስቆጥራል። ለካስትያው ብቻ ካስቆጠራቸው 25 ጎሎች ስምንቱን በጭንቅላቱን ያስቆጠሩ። ልክ እንደ ሆሴሉ አይነት ሌላ አይነት ጥቅም የሚሰጥ የሳጥን ደንበኛ የሳጥን ተጫዋች ነው። ደግሞ አጨራረሱ ሜቶ አታለት ነው። ከእያንዳንዱ ከአራት ሙከራ አንድ ጎል የሚያስቆጥር አይነት ተጫዋች ነው። ስለዚህ በዚህ በሶስቱ የሪያል ማድሪድ ጨዋታዎች ላይ ከማድሪድ በጎ ወይም ፖዚቲቮች መካከል አንደኛው የዚህ ተጫዋች እንዲህ አይነት ጠቃሚ የሆነ መምጣት ነው።